ተስፋ ያልቆረጠችው ተንኮል ያልቀብሽ ወይዘሮ ማህሌት የተንጠለጠለች ወረቀቱን ለመስጠት ወደ ብሩክ ቤት ስትሄድ በመድብል እጅ ገብታለች። መድብል እሷን ይዟት እግርና እጇን አስሮ እውነቱን እንድት ትናገር እያናዘዛት ይገኛል። እሷን ከአሰራት በሩን ተቆለፈ በኋላ ወደ ኤፍራታ ጋር መሄድ አለብኝ ማንኛችሁም እንዳትገቡ ብሎ አስጠንቀቋቸው። ወደ ኤፍራታ ጋር ሄዶ ከዝና ጋር ያለው ነገር በቅርበት ሆነሽ ተከታተይልኝ እኔ ለገንዘቡ ጨምርልሻለው ስጋት እንዳይገባሽ ብሎ ለሷ ምነግሯታ። ለእኔም እድል ስጡኝ፣ ብድሬን ልመልስ ልግባና በጥፊ ላጩላት አለች እዳጣ። እኛ እዚህ ቤት እያመጣናት እሷ ልንበቀላት አይደለም ወንድማችን ብሩክ የት እንዳለ እውነቱን ብቻ እንድትናገር ነው የምንፈልገው አለ ሞገስ። ግን እንደዚህ ስናደርጋት እኛ አንጠየቅም ወይ በሕግ ስትል ቅድስት ተናገረኝ። እኛ በእሷ ላይ እኮ ምንም አይነት ጉዳት አናደርስም እውነቱን ብቻ እንድትናገር ነው የምንፈልገው ብሎ ነገረ። ከእፍራታ ጋር የተቀመጠው መድብል የብሩክ ወንድምም አያትና፣ እንዴት እንደምታምሪ ግን እታውቂያለሽ። ቆንጆ እኮ ነሽ አንቺ፣ እጠይም፣ የጥቁር ቆንጆ ጥቁር አዝሙድ እያለ እየቀለደባት ገንዘብ እንደሚጨምርላት እና እሱ ደግሞ እውነቱን እንድትከታተልለት ለሷ ነግሯታል። ከእንግዲህ በኋላማ የኔና ያንተ መቀራረብ በገንዘብ ብቻ ሳይሆንም ቀርበን መደዋወል መጠያየ ይልቅ አለብን አለችው። በቃ አሁን የምሄድበት ስላለ ለሄድ አማታን ቅልፍሽ እንኳን ቢመጣ ደው ይልኝ ብሏት እጥሏት ሄዷል። እባክህ ልቀቀኝ፣ እኔ ምንም የማውቀው ጉዳይ የለም የት እንዳለ ብላ ለመድብል ብትነግረው እሱ ደግሞ ጨክኖባታል። ሰላም ጤና ይስጥልኝ። ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በብዝት ይባል። ምሳሌ ድራማ ክፍለ ሰባ ስምንት ተለቀቀ። ወይዘሮ ማህሌት ተንኮለኛዋ፣ ተንኮል አያልቅብሽ ገንዘብ ወዳዷ ጀምራ ያልተሳካላት ከእዝና ጋር ሆና ዝና ጉራ ብቻ እሱ ባላት መሰረት ዝም ብላ የምትነደው ወደ ብሩክ ቤት ሄዳ አሁንም ስለ ቤቱ ለመከራከር ና ክስ ለማቅረብ ብትወስንም ግን ተነግቶባት እዛ ድረስ ልትደርስ አልቻለችም። ወንድምየው መድብልም ገንዘብ እየከፈለ የማህሌትን ና የዝናን ምን እንደሚሰሩ እውነቱን እንድትከታተልለት አድርጓታል። ፍራታም ገንዘብ ወዳድ ስለሆነች በገንዘብ ተስማምታ ስራዋን እቀጥላለች። መድበል የወንድሙ መጥፋት እጅጉን አሳስቦታል። የጓደኛውም መጥፋት ለሞገስ በጣም አስጨንቆታል። ዳጣም እንደዛው ዳጣ እድሉን ስጡኝ፣ እኔ ታግቼ ስታሰቃየኝ ነበረ ከዝና ጋር ሆና ልግባና ላጋጫት ስትል፣ እንደዚያማ መሆን የለበትም ስትባል እየታገለች ልቀቁኝ ስትል፣ ሞገስ ሲቆጣት ትንሽ አረፈች። ወደ ቤት የተመለሰው መድብልም እሷ ጋር ገብቶ እውነቱን እንድትነግሪኝ እፈልጋለሁ ወንድሜ የት ነው ያለው? የት ነው ያደረጋችሁት? እውነቱን ንገርኝ። ቤት ውስጥ እንዳልተሸጠ በምን አውቀሽ ነው እንደ ስልታደርጊ የቻልሾ ቢላት እኔ ሳልሆን ዝና ነው የነገረኝ እንዳልተሸጠ፣ ስለ ብሩክም የት እንዳለ እኔ አላውቅም ስትል ለመድብል መልሳለታል። አሁን ደግሞ ምን እንደሚሰራ እንድትነግርኝ እፈልጋለሁ ዝና ብሎ ስለ ዝናም ቢጠይቃትም ዝና እና ጓደኞቹ ደግሞ ዝና ያመጣቸው ሰዎች እሱ የሚያውቃቸው የብሩክን ቤት እንደገዙት ይህንን ነገር እንደ አስመሰለ እንደ ነገራት ለመድብል ነግረዋል። በምን አወቅሽ ብሎ ጥያቄውን ሲጠይቃት አሁን ገባኝ ዝና ይህንን ነገር ይሰራ ለማለት ነው ብሎ ለእሷ ነግሯታ እሷ አስፈላጊ ያልሆነ ነገር ከሀገር ቤት ወደ ውጪ እንደ ያስተላልፉ ነው የማውቀው ስትል ዝና የሚሰራው ይሄ ነው ብሎ አሁን ቆይማ፣ ይሄን የኔ ወንድም ብሩክ ምን አድርጎሽ ነው እንደዚያ የበደልሽው? ለምንስ ነው እየፈታሽ? ብሎ ቢጠይቃት ማግጦብኝ ነው ደግሞ እኔ አይደለሁም እየፈታሁት እሱ ነው የቤት ሰራተኛ ደርቦብኝ ብላ ለመድበል ብትነግረው ልጁን ለማሳከም ያን ጊዜ ሲነግርሽ ነው ንብረቱን ለመሸጥ፣ አንቺ ደግሞ ያሳገትሽበት። አየሽ አንቺ ያን ጊዜ ነው ብሩክን የፈታሹ ብሎ መድብል እነገራት። እባክህ ነገ ልቀቀኝ፣ እንደዚህ አታስጨንቀኝ ብትለው እሱ በጭረ ዳጣዬ እድሉን አግኝታ ወደ ክላስ ገባች። እሷን ጥርቅም አድርጋ አየሽ ብድር አይደርስ መስሎች ነው። እኔ ዳጣ ብድር ከፋይ ነኝ አግተሽኝ ስታሰቃይኝ እየነበርሽው እኔም እንደዚህ ነው የታመምኩት። አሁን ጥፍርሽን በውሃ ዘፍዝፌ እነቅልልሻለሁ እያለች ለዛች ለማህሌት ስትነጋት እባክሽ ጸጉሬን ልቀቂኝ ብትላትም ዳጣ ደግሞ ጨክናለች በሷ ላይ እርምጃውን ለመወሰን ዳጣ እንደዛ እያሰቃየቻት መድብል ከኋላ በጣም ተገርሞ ነበር። የዳጣን ድፍረትና እንዲህንን ጭካኔዋን እንዴት አመጣችሁ ብሎ በጣም ደስ ብሎታል። ምሳሌ እንዴት ናት ብሎ ምሳሌን እንዴት እንደሆነች ለቤት ሰራተኛዋ ለቅድስት ቢነግራትም እስካሁን እንደተኛች ናት አልነቃችም ብላ ለመድበል ነግረዋለች። ምክንያቱም የወንድሙ ልጅ ናት እሷ እንዳትተርፍላት የምት እጥሯ ወይዘሮ ማህሌት ታግታለች። ይህንን ነገር ምሳሌ እንዳትሰማ ብሎ እቤት እግዛ ክላሷ ተቀምጣ ልጅቷ እንደተኛች አጠገቧ ተቀምጣለች። ምሳሌ እነቃች እንዴ አጠገብ መተሻል እንዴ ስትልም ነቅታ ትነግራታለች። እሷ ጋር ተቀምጣም ተረት ተረት እንዲሁም ደግሞ እሷን ለማጫወት ሞክራለች። ከክላስ ሳይወጡ ደስ ብሏታል ምሳሌ ዳጣ እድሉን ተጠቅማ ያሰቃየቻት ወይዘሮ ማህሌትን መድብል አሁን ይበቃሻል፣ ተነሽ ብሏት መድብል እንድትነሳ አድርጓት፣ ወንበሩን ሳብ አድርጎ፣ አሁን እውነቱን እንድትናገርና እንድትናዘዝ ነው የማደርጋት። ዳጣ አሁን ውጭ በማለት እንድትወጣ አድርጓታል። የአበበ ደበሳ ልጅ ወንዶች በላይ ነኝ እየሚለው እዝና ለይፍራታ ስልክ ደውሎ ማህሌት ስልኳ አይሰራም ምን ሆና ነው አልተደዋወላችሁም ወይ ብሎ ለይፍራታ ሲነግራት አዎ ስልኳ አይሰራም ምን እንደሆነች አላውቅም ብላ ለዝና መለሰችለት ወደ ቤት እንድትሄጂ ሲል ይነግራታል እዛ ሄዳ ይሆናል ብሎ ካለመኖሩን ስተውቅ ቅድስትናት ቤት የምትኖረው እዛ ሄዳ ይሆናል ብላ ስትነግረው፣ እንደዚያ ከሆነማ መድብል ይዟት ይሆናል ብሎ ላይ ፍራታ ነገራት። እኔ እዛ ቤት አልሄድም ስትል መልሳለታለይ። አንቺ ሂጂ ብየሻለሁ ብሎ ቢነግራትም ለመሄድ እየፈራችው ኤፍራታ ቀርታለች። እሺ እንደዚያ ከሆነ ከታገተች፣ ብዙ ምስጢሮችን ታወጣብኛለች። በመድብል እጅ ከገባችማ የኔ ስራዎች ይጋለጡብኛል። ታዲያ እንዴት ነው ስልኳ ጥሪ የማይቀበለው? ብሎ ለዛች ለጓደኛዋ ቢነግርም እሷ ደግሞ አልሄድም ለብቻዬ እኔ ስዛ ቢዘኝ መድብል ቢያግተኝ ብላ ተናግራል ቢኖር ሞገስ ነው ብላ ስትለው ሞገስ ማን ላልሽ? ዋንቺ ይላታል። ሞገስን ያበበ ደበሳ ልጅ የሚፈልገው ሚስቱን የወሰደበት ተፈላጊው ወንድ ነው። ወንበሩን ዳጣን ካስወጣ በኋላ ዳጣዬ ካሰቃየቻትና የፈለገችውን ነገር ብድሯን ከመለሰች በኋላ እሷን አስወጥቶ ወንበሩን ሳባ አድርጎ ከአጠገቧ ተቀምጧ። አሁን እውነቱን እንድትነግሪኝ እፈልጋለሁ። ወንድሜ የት ነው ያለው? የት ነው ያደረጋችሁት? እያለ ኮስተር እያለ እሷን ቢነግራት ቢያስፈራራትም እኔ ምንም የማውቀው ጉዳይ የለም እባክህ ልቀቀኝ ልሄድ፣ አለችው። የት ነው የምትሄጂው? እውነቱን ንገሪኝ አላት። እኔ ምንም የማውቀው ጉዳይ የለም። እኔ የማውቀው ጉዳይ ቤቱ አልተሸጠም ብሎ እየነገረኝ ዝና ነው ብላ ይህንን ነገረችው። እሺ የማይፈለግ እና አስፈላጊ ያልሆኑ ነገሮችን እሱም ልጁን ሲያሳክም ይዘሄድ ሲባል አዲስ አበባ ውስጥ ጋርቤጅ ቆሻሻ መጠራቀሚያ ውስጥ ያንን ነገር ጥሎት ይሄዷል ብሎ ይህንን ታዲያ ብሎ ያንን ሲነግራት ደግሞ እሷም የሚሰሩት ጓደኞቹ የዝና ጓደኞች ያንን ስራ እንደሆነ እውነቱን ደግሞ ለመድብል ተናግራለች እና ዝና የሚሰራው ስራ ይህ ነው ማለት ነው ብሎ ቢጠይቃትም እኔ እንጃ የሚሰራውን አላውቅም ስትል ለመድብል መልሳለታል። መድብል ጥያቄውን ቀጥሏል፣ እያሰቃያት እያስፈራራት ነው። እሷ ግን ለመናገር በጣም ፈርታለች። እባክህ ልቀቀኝ፣ እጄን አጥበከኝ እኮ አመመኛ። የስሯን ነው ያገኘችው። እሷ በገዛ ንብረቱ ንብረቱ እንዳይሸጥ ስታ አሰቃየውና ስታንጋላተው የነበረችው ብሩክ የሱን ጉዳትና እንዲሁም የልጁን ህመም እንኳን ያልገባት ደደብ ሚስት ናት። በመጨረሻ ወንድሙ መጥቶ እውነቱን እንድትናዘዝ እውነቱን እንድትናገር አድርጓታል። አንድ ነገር የማውቀው ነገር አለ ብላ ልትናገር ስትል የዛር ብዶ ያልቃል ማለት ነው። መድብል ታሪክ ሰርቷል። ሞገስ ዳጣም ዳጣ ዳጣን ስላሰቃየቻት፣ እሷም ደግሞ አጋሽ ታታለ እንዴት እንዳሰቃየቻት ጥፍሯን ልንቀል እያለች እሷም ብድሯን እንደዚያው አድርጋታል። በቀጣዩ ክፍል ማህሌት ጣፋንቷ ምን ይሆን? ከመድብል እጅ ትወጣ ይሆን? ያንን ደግሞ በቀጣይ ክፍል የምና ይሆናል። ቤተሰብ በያላችሁበት ሰላም ቆዩ። በጣም ደስ ይላል። የተንኮለኛ ሰው መጨረሻው አያምርም። ማህሌት የሰራችው ግፍ በመድብል እጅ ላይ ጥሎታል። ይህንን ደግሞ የስሯን ነው ያገኘችው። በቀጣይ ክፍል የምና ይሆናል። ቤተሰብ ሰላም ሁኑ። ባይ ባይ።